ጉዳያችን ጉዳያችን ይህ ፖፕሌሽን ሚዲያ ሴንትር ኢትዮጵያ ከተባበሩት መንግሥታት የስነ ሕዝብ ፈን ዩኤንኤፍፒኤ ጋር በመተባበር የሚያቀርብላቸው የሬዲዮ ፕሮግራም ነው። ጉዳያችን። ባለፈው የፈረንጆች ዓመት ነሐሴ ውስጥ ለህትመት የበቃ ጥናት ነው። ፍሮንቲርስ ኢን ሳይኪያትሪ በተባለ ጆርናል ላይ የታተመ ሲሆን ፍሮንቲርሴን ዶት ኦርግ ድረገጽ ላይ ሚፋውኗል። ጥናቱን የሰሩት እነ ገብረስላሴ ታደሰ ተችሎ ትንሣኤ ግሩም ናቂና ሌሎች ስምንት ከተለያዩ አገራችን ዩኒቨርሲቲዎች የተውጣጡ ምሁራን ናቸው። የጥናታቸው ትኩረት በከፍተኛ ትምህርት ተቋማት የሚማሩ ሴት ተማሪዎች ጾታን መሰረት ላደረጉ ጥቃቶች የመጋለጥ ሁኔታቸውን መመርመር ነበር። በዚህ ጥናታቸው ታዲያ ለጥናት ከተወሰዱ የከፍተኛ ትምህርት ተቋማት ሴት ተማሪዎች መካከል 46.53 ከመቶ ያህሉ ለወሲባዊ ጥቃት የተጋለጡ ሲሆን 37.93 ከመቶ ያህሉ ደግሞ ለአካላዊ ጥቃት እንደተጋለጡ አመልክቷል። በጥናቱ ከተካተቱት ተማሪዎች መካከል እናቶቻቸው በአባቶቻቸው ሲደበደቡና ሲጉላሉ እየተመለከቱ ያደጉ ግልጽ ውይይት ባህል ያልነበረበት ቤተሰብ ውስጥ ማለፋቸው ጥብቅ የቤተሰብ ቁጥጥር የነበረባቸው በመሆኑና በመጠጥ ሱስ ውስጥ የወደቁ የወንድ ጓደኞች ያሏቸው በመሆኑ በሚሉና በሌሎች ምክንያቶች የተነሳ ለጥቃት በሚያጋልጥ ሁኔታ ውስጥ እንዲገኙ ምክንያት ሆኗቸዋል ይላል ጥናቱ። ስለዚህም በከፍተኛ ትምህርት ተቋማት የሚገኙ ሴት ተማሪዎችን ሊደርስባቸው ከሚችሉ የጾታ ጥቃቶች ለመከላከል የሚያስችል በቂ ግንዛቤ ማስጨበጥና ችግሩ ከመከሰቱ በፊት መከላከል የሚቻልባቸውን ስልቶች ተግባራዊ እንዲያደርጉ ማገዝ አጥኚዎቹ ከጠቆሟቸው የመፍትሄ ሀሳቦች መካከል ይጠቀሳሉ። እንደምንሰነበታችሁ፣ አድማጮቻችን በፖፕሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ የሚቀርብላችሁን ሳምንታዊውን ጉዳያችን የተሰኘውን ፕሮግራማችንን ነው ማቅረብ የጀመርነው። ለዛሬም ባለፉት ፕሮግራሞቻችን ያነሳነውን ጉዳይ እንቀጥላለን። ለዚህም እንዲሆነን ከወደ ሐዋሳ የህግ ባለሙያ ጋብዘናል። ደቦ ተከታታይ የሬዲዮ ድራማም በሰዓቱ ይስተናገዳል። ከጉዳያችን ጋር የተያያዘ መልእክትም ይኖረናል። የፕሮግራሙ አዘጋጅና አቅራቢ ዳንኤል ብርሃኑ። አብራችሁን በመቆየት ፕሮግራማችንን እንድትከታተሉ አስቀድመን ነው የምንጋብዛችሁ። ጉዳያችን በፖፕሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራም ነው። ጾታን መሰረት ያደረጉ ጥቃቶችን በተመለከተ እያነሳን እንገኛለን። በየትኛውም ቦታ የሚፈጸሙ ጥቃቶች ተመሳሳይነት ቢኖራቸውም ከኅብረተሰቡ ልማድም ሆነ ባህል አንጻር የሚያመዝነው የጥቃት አይነት ከአካባቢ አካባቢ ሊለያይ ይችላል። ባለፈው ፕሮግራማችን ከአማራ ክልል የሕግ ባለሙያን ጎጃም ደምስን ይዘንላችሁ ቀርበን ነበር። ለዛሬ ደግሞ ወደ ሐዋሳ ደውለናል። አብራችሁን ቆዩ። እኔ ኢየሩሳሌም አባታ ይባላል የኢትዮጵያ የሕግ ባለሙያ ሴቶች ማህበር የሐዋሳ ቅርንጫፍ አስተባባሪ ነኝ። ኢትዮጵያ የሕግ ባለሙያ ሴቶች ማህበር የሐዋሳ ቅርንጫፍ የአገልግሎት የሚሰጠው ሲዳማ ብሔራዊ ክልላዊ መንግስት፣ የደቡብ ኢትዮጵያ ክልላዊ መንግስት፣ ማዕከላዊ ኢትዮጵያ እንዲሁም ደግሞ ደቡብ ምዕራብን ነው የሚያካትተው አራቱም ለአራቱም ክልሎች ነው አገልግሎትን የምንሰጠው ማለት ነው። ሰፊ ነው። ሰፊ ነው። እስኪ በእነኛ አካባቢዎች በተደጋጋሚ የሚፈጸሙ ፆታን መሰረት ያደረጉ ጥቃቶች ምን እንደሆኑ በማንሳት እንጀምር። እንግዲህ እንደሚታወቀው ፆታን መሰረት ያደረጉ ጥቃቶች በጣም ብዙ ናቸው። አይነታቸው ብዙ ነው። ሁሉም ፆታን መሰረት ያደረጉ ጥቃቶች በዚህ በገለጽኳቸው ክልሎች ላይ ሴቶችና ህጻናት ላይ ይከሰታል። ለምሳሌ አስገድዶ መድፈር ሊሆን ይችላል፣ ጠለፋ፣ ወሲባዊ ትንኮሳ፣ የቤት ውስጥ ጥቃት፣ አካላዊ ድብደባ። ብቻ ፆታን መሰረት አድርጎ ሴት በመሆኗ ብቻ ጥቃት ይደርስባታል። ስለዚህ አራትም ክልሎች ላይ ስንሄድ ልክ እንደ ሌሎች አካባቢዎች ፆታን መሰረት ያደረጉ ሁሉን ጥቃቶች ይከሰታሉ ማለት ነው። ግን ከአካባቢ አካባቢ ደግሞ ለምሳሌ አንዳንድ አካባቢ አስገድዶ መድፈር በጣም ቁጥሩ ሰፊ ሊሆን ይችላል። አንዳንዱ ቦታ ጠለፋ ሊሆን ይችላል። አንዳንዱ ቦታ ደግሞ አካላዊ ድብደባ ሴትን እኩል አድርጎ አለማየት ምናምን የመሳሰሉ ነገሮች ልዩነት ሊኖሩ ይችላል እንጂ ሁሉም የጥቃት ዓይነት ይከሰታል። ምናልባት በየአካባቢ ያለው ባህላዊ ልማዶች፣ እምነቶች፣ አመለካከቶች ለዚህ ልዩነት ምክንያት የሆኑ ይሁን እንዴ የሩስ ለጾታ መሰረት ያደረጉ ጥቃቶች ምክንያቶች አሏቸው። የመጀመሪያው ምክንያት በሴቶችና በወንዶች መካከል እኩልነት አለ ሴቶችን የበታች አድርጎ ማሰብ መመልከት የሚሉ ናቸው። ማለት በባህል ውስጥ ሰርጾ ያለ የረዥም ጊዜ ችግር ነው። ማለት በዚህ ወቅት የፈጠርነው ችግር ወይንም ደግሞ ይሄ ማህበረሰብ ያመጣው ችግር ሳይሆን ሲወርድ ሲወራረድ የመጣ ይሄ ከአባታዊ ሥርዓት ጋር ተከትሎ የመጣ አመለካከት ነው። ስለዚህ በባህል ውስጥ አለ፣ በወግ በልማድ ውስጥ በሃይማኖት ውስጥ አለ። ይሄ ዋነኛ ምክንያት ነው። ባህላችን የተለያየ ቢሆንም አራቱም ክልሎች ላይ ይሁን ከወረዳ ወረዳ፣ ከዞን ዞን፣ ከክልል ክልል የተለያየ ቢሆንም ባህሎቻችን ተቀራራቢ ናቸው፣ ተዛማጅም ናቸው። ቢሆንም ግን ሁሉም ባህሎቻችን ላይ የወንዶች የበላይነት ስላለ ሴቶች የበታችነትም ስላለ እዚህ ምክንያት ሊሆን ይችላል፣ በዋነኝነት ማለት ነው። ሌሎች የጥቃት ምክንያቶች እኛ በአካባቢያችን የምንመለከተው ለምሳሌ ከቅርብ ጊዜያቶች እየተመለከተ ነው ያለ ነው ምንድን ነው፣ ጥቃት አድራሾች በተገቢው መንገድ በሕግ ፊት ቀርቦ ተጠያቂ አይሆኑም። ለምሳሌ ጠለፋ የፈጸመ ወንድ ጠለፋውን ከፈጸመ በኋላ ለሕግ ቀርቦ በሕጉ መሰራት ተጠያቂ ከመሆኑ ይልቅ የቀላፊው ቤተሰቦች፣ ዘመድ፣ ጓደኛ፣ የአካባቢ ማህበረሰብ ሽምግልና ይመጣሉ፣ ማለት ከባህሉ ጋር ያያይዙታል ማለት ነው። ይህንን እንደ በጎ ነገር በመቁጠር ኢንቴንሽኑ ትዳር መመስረት እንጂ ልጅቷን ማጥቃት አይደለም በሚል የልጅቷን ጉዳት ሳይታይ ሴቷ ላይ የተፈጸሙ አካላዊ ስነልቦና፣ የሌሉት በጣም ብዙ ሰፊ ጥቃቶች አሉ እና ያንን ሳይመለከት ማህበረሰቡ የሽምግልና ይመጣል። ከዛ በኋላ በሽምግልና ጉዳዩ ያዛል፣ ነገሩ ሊቀር ይችላል ማለት ነው። አንዳንዴ ደግሞ ምንድን ነው ተገቢ የሆነ ጥቃት አይሰጥም። ጥቃቱ ደርሷል፣ ነገር ግን ተገቢ ምርመራ ተደርጎ ምንድን ነው ይሄ ምናልባት ላቋርጥሽና፣ አሁን ያነሳሽ ነገር ከመረጃ እጥረት ወይም ሰዎች ካለመተባበራቸው የተነሳ ሊሆን ይች ሊሆን ወይስ ሌላ ምክንያት ይኖረዋል? እሱ ሌላኛው ምክንያት ነው። ከግንዛቤ ጋር እያያዛል ማለት ስለ ጾታዊ ጥቃት በደንብ ያወቀ ማህበረሰብ ምንድን ነው ማስረጃውን ለመቅረብም አይሰራም ማስረጃዎችንም ለመስጠት አይፈራም። ግንዛቤ ከማጣት የተነሳ ፍርሀትን ስላለ ሌሎች ተጨማሪ ነገሮችን በእኔ ላይ ሊከሰት ይችላል ብለው በቂ ማስረጃ ላይሰጡም ይችላሉ። ማስረጃም ሆኖ እንደ ምስክር ላይቀርቡ ይችላሉ። እሱ ሌላኛው ምክንያታችን ነው። የመጀመሪያ ላይ ግን እየጠቀስኩ ያለው ምክንያት ምንድን ነው፣ ይህን ማስረጃዎች ቀርበው ተገቢ የሆነ ነገር ቀርቦ ማህበረሰቡ ጉዳዩ በሕግ እንዲቀርብ ቀርቦ አጥቂው እንዲጠይቅ ብዙ ፍላጎት የላቸውም። ስለዚህ ምንድነው አሁን በጣም እየተመለከኩ ነው ያለ ነው፣ የገሌ ልጅ ስላልተቀጣ እኔም አልቀጣም፣ እዛ ሰፈር ያለው ልጅ ስላልተቀጣ እኔም አልቀጣም የሚል አይነት አመለካከት ነው ማህበረሰቡ ላይ እየጨመረ ያለው ማለት ነው። ከዚህ የተነሳ በተለይ ምን አስገድዶ መድፈርና ጠለፋ በጣም ቁጥሩ እየጨመረ ያለው ይሄ እንደ አንድ ትልቅ አባባሽ ምክንያት ነው። ሌላው ቅድም እንዳልኩት ጾታ መሰረት ስላደረገ ጥቃት ጉዳት ወይም ደግሞ የአሉታዊ ተጽዕኖውን በተገቢው መልኩ አለማወቅ፣ አለመረዳት፣ ማህበረሰቡ የጾታ መሰረት ያደረገ ጥቃት የሚያስከትለውን ችግር አለመረዳት፣ ሴቷ ጥቃት ሰለባ ስትሆን ችግሯን ስለማይረዱ ሌላም ሴት ደግሞ ጥቃት ይደርስባታል። ስለዚህ አንዱ ምክንያት ነው ብዬ ነው የማስበው። አሁን ለእኛ እየተመለከት ነው ባለው መሰረት ማለት ነው። አድማጮች ከሕግ ባለሙያዋ ኢየሩሳሌም አባተ ጋር ሰፊ ቆይታን ያደረግነው ካነሳናቸው ጉዳዮች መካከል የተወሰኑትን ነው ቀደም ሲል ያሰማናችሁ። ቀሪውን ወደ ኋላ ላይ እናቀርብላችኋለን። ለአሁን በሙዚቃ አረፍ በለንና ከጉዳያችን ጋር የተያዘ መልእክት አሰምተን እንመለስ። ወሰንኩኝ ልጥራሽ ብዬ አይዬአይዬይዬይ በቁልምጫማ ልበልሽኔ ደስ እንዲለኝ በምን ልጥራሽ

ሊሰራ አይሻለም? ከዚህ ሁሉ አንቺው ነሽ እንዴ? የሰማሽኝ ስላልመሰለኝ ነው። ደግሞ ጸጉርሽ የተንጨባረረው ተንከባለሽበት ነው። ናይ ወዲ ፊትሽም ቀልቷል። ልጅ፣ ሁኔታሽ ምን ሆነሽ ነው? የት ነበርሽ? ትምህርት ቤት ነዋ። የሸሚዝሽ ቁልፍ ሁሉ ተበጣጥሷል። ልጄ፣ የሆንሹ ነገር ካለ አትደብቂኝ። ተናገሪ። እኔ ምን ላርግ? ከትምህርት ቤት ስመለስ መንገድ እየጠበቀ ይመታኛል። ማን ነው እሱ? አሁን የራሱ ጸጉሬን ይዞ መሬት ለመሬት እየጎተተ ሊወስደኝ ነበር። መንገደኞች ደርሰው አስጣሉኝ እኮ። ማን ነው እሱ? የድርተኛሽ ልጅ ጀርነት። ለምን አልተናገርሽም ታዲያ? አንደበትሽን ምን ዘጋው? ፈርቼ ነው። በኋላ በኋላ ምን ጾታን መሰረት ያደረጉ ጥቃቶች በማንኛውም ቦታ የሚፈጸሙ አካላዊና ስነ ልቦናዊ እንዲሁም ወሲባዊ ትንኮሳዎችን ጨምሮ የሰብአዊ መብት ጥሰቶች ናቸው። ድርጊቱ ሴቶችን ለተለያዩ የጤና እክሎችና ለአካል ጉዳት ያጋልጣቸዋል ብሎም ለሕልፈት ይዳርጋቸዋል። ሴቶችን ስናግዛቸው ለሴት ልጆቻችን ለእናቶቻችን እና ለእህቶቻችን እንዳደረግነው እንወቅ። በማንኛውም ስፍራና ጊዜ የምናገኛቸውን ሴቶች ከሁሉም አይነት ጥቃቶች ለመጠበቅ ቃል እንግባ። በፆታ ጥቃት የተጎዱ እህቶቻችንን እንንከባከባቸው። ጉዳያችን አድማጮቻችን እያቀረብንላችሁ የምንገኘው ጉዳያችን የተሰኘውንና በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ የሚቀርብላችሁን ሳምንታዊ ፕሮግራም ነው። የዛሬዋ እንግዳችን የሕግ ባለሙያ ኢየሩሳሌም አባተ ናት። በኢትዮጵያ የሕግ ባለሙያ ሴቶች ማህበር የሐዋሳ ቅርንጫፍ አስተባባሪ ናት። ይህ ቅርንጫፍ በሐዋሳ ይገኝ እንጂ አገልግሎት በመስጠት ላይ የሚገኘው ለሲዳማ፣ ለደቡብ ኢትዮጵያ፣ ለማዕከላዊ ኢትዮጵያና ለደቡብ ምዕራብ ኢትዮጵያ ክልሎችም ጭምር መሆኑን ቀደም ሲል ገልጻልን ነበረ። በቀደመው ቆይታችን በአካባቢዎቹ ስለሚታዩት ፆታን መሰረት ያደረጉ ጥቃቶች ሁኔታ፣ ጥቃት ፈጻሚዎቹ የሚገፋፉባቸውን ዋና ዋና ምክንያቶችም በተመለከተ ዘርዘር አድርጋ አብራርታለን ነበር። በቀሪው ጊዜ ደግሞ ችግሩን ለመቀነስ ያለውን ተስፋና ከማን ምን እንደሚጠበቅ ያላትን አስተያየት የገለጸችበትን ክፍል ነው የምናሰማችሁ። አሁንም አብራችሁን ቆዩ። ምናልባት ለውጥ የሚታይባቸው ሁኔታዎች ይኖሩ ይሆን? አለ፣ ለውጥ አለ። በአንድ በኩል ለውጥ አለ ብለን መናገር እንችላለን። በሌላ በኩል ደግሞ ሊያገረሽ ነው ብለን ደግሞ እንመለከታለን። እና ማህበረሰቡ እንደ በፊት አይደለም፣ ብቃቱ አለው። በፊት ጽታ መሰረት ስላደረገ ጥቃት ሲባል እንትኑ የለንም፣ ውሃው አልነበረውም። አሁን ላይ ግን ሰው ያውቃል። ነገር ግን ሁሉንም ማህበረሰብ ማለት አይቻለም፣ ምክንያቱም ክልሉ ሰፊ ነው፣ ህዝቡን በጣም ቁጥሩ ሰፊ ነው እና ይህ ሁሉ ማህበረሰብ ደርሶ በእኩል መልክ ማንቃት እሱም ከባድ ነገር ነው። ግን የተወሰኑ ለውጦች አሉ። በአንዳንድ በኩል ደግሞ ስናይ አንዳንድ ጥቃቶች በፊት ላይ የጠፉ ለምሳሌ ጠለፋ መሰዓት ላይ ሙሉ በሙሉ ጠፍቷል ባይባልም በጣም ገነሶ ነበረ። በጣም ማለት ነው ሁሉም ዞንና ወረዳዎች ላይ አሁን ማለት አራቱን ክልሎች ላይ ማለት ነው። አሁን ግን እንደ አዲስ እያገረሸ ያለው ጠለፋ፣ አስገድዶ መድፈር በጣም እያገረሸ ያለው ግርዛት ገርሳ ከስር ከስር እየተከሰተ ነው ያለው እና ጠፍታ ነበር እንደውም። እሱ አንዳንድ ጎጂ ልማዳዊ ድርጊቶች ብቅ ብቅ እያሉ ነው ያሉት። ማህበረሰቡ እንዳይታወቅ ህግ ፊትም እንዳይቀርብ ከስር ከስር ነው ሪፖርት ያልተደረጉ አለ አደለ ወይ ለእንደኛ አይነት ተቋማት ለፖሊስም ሊሆን ይችላል ለህግ ተቋማት ሳይቀርቡ ነገር ግን ከስር ከስር ማህበረሰቡ በድብቅ የሚያደርግባቸው ሁኔታ ወጥታሉ እና አዌርነስ በተወሰነ መልኩ ተሰርቷል። ለውጦች አሉ። እያወቁ የነቁ ልጆቻቸው የሚጠብቁ ራሳቸውን የሚጠብቁ ማህበረሰብ ክፍሎች አሉ። በዛው ልክ ደግሞ አሁንም ግንዛቤ የሚያስፈልጋቸው አሁንም ለውጥ የሚያስፈልጋቸው የማህበረሰብ ክፍሎች አሉ። ተስፋ የሚሰጡ ነገሮች ሲኖር ይሁን፣ አዎ አሉ ማለት ሴቶች እንደ በፊት አይደለም፣ እውነት ለመናገር በጣም ንቃታችን ጨምሯል። እራሳችን ለመከላከል በተለይ አሁን ተማሪዎች ጋር ስትመጣ ዩኒቨርሲቲ ተማሪዎች ጋር ኮሌጅ፣ ሀይስኩል ተማሪዎች ጋር ስትሄድ እውነት ለመናገር በጣም ንቃቱ አለ እንደ በፊቱ አይደለም። ስለ ራሷ ትሞግታለች፣ ስለ እኩልነቷ ትሞግታለች። ራሷን ለመለወጥ ጥቃት እንዳይደርስባት ራሷን ለመከላከል ያለው ነገር በጣም ተስፋ ሰጪ ነው። እውነት ለመናገር ወጣቱ ትውልድ ንቃቱ አለው። ወደ ውስጥ ስንሄድ ነው ወደ ገጠራማ አካባቢ ስንሄድ አሁን እያደጉ የተባሉ እንትኖች አካባቢዎች አሉ፣ አደለ ትንሽ አሁን ወደ ከተማነት ወደ ምናምን የሚቀይሩ አካባቢዎች አሉ። እና እዛ እዛ አካባቢ ነው ጥቃቱ በጣም እየጨመረ ያለው። በእርግጥ ከተማ ውስጥ የለም እያልኩ ካደለም፣ አለ ቢሆንም ግን ሴቶች ከበፊቱ ይልቅ ለራሳቸው ትኩረት መስጠታቸው አንድ ተስፋ ሰጪ ነው ብዬ ነው ማስበው። ቢሰራበት፣ ሁሉም ቢረባረብበት፣ ይህንን እድል ብንጠቀም ነገር የተሻለ ነገር ይመጣል። እስኪ ይህንን ውይይታችን ለማጠቃለል የሩስ ከማን ምን ይጠበቃል የሚለውን ነገር እናንሳ። ጾታን መሰረት ያደረጉ ጥቃቶችን መከላከል እንዲሁም ደግሞ ከስቶ ሲገኝ ጥቃት አድራሹ ሚጠሚጥ ምንድን ነው እንዲቀጣ ጥቃት ለደረሰባት ሴት ደግሞ ፍትህ መስጠት የሁላችንም ድርሻ ነው የማህበረሰቡ ድርሻ ነው የመንግስት ድርሻ ነው ይህ ማለት የፖሊስ አቃቢ ግ ፍርድ ቤቶችም ሌሎች ፍትህ ተቋማት ማለት ነው እንዲሁም ደግሞ እንደኛ ያሉ ተቋማትን የራሳቸው ድርሻ አላቸው ሌላው እንደውም እንደ አራቱን ክልል ማስበው ምንድን ነው ይህ ባህልን ማስብ ማለት ነው ትልቁ ተግዳሮት የሆነብንን አንስቼ መፍትሄውም ደግሞ እዛ ውስጥ ብዬ ነው ማሰቡ። ትልቁ ተግዳሮት ምንድን ነው? ቅድም እንደነገርኩት ጾታ መሰረት ያደረጉ ጥቃቶች ሲከሰት ማህበረሰቡ ኢንቮልቭ ያደርጋል፣ ሽማግሌዎች ኢንቮልቭ ያደርጋል። የአካባቢው ማህበረሰብ ሽማግሌዎች የምንላቸው ማለት ነው እና እነሱ ናቸው ብዙ ጊዜ ሚያስቆሙት ጉዳዩ ጥቃት ለደረሰባቸው ሴቶች ቢመጡ ጥቃት ደረሰ ተብሎ ሪፖርት ሲደረግ ከእሷ ጎን ቆሞ መጠጣት አለበት የሚል ነገር በተረፍ ተይኝ ከሆነ ማለት ነው ሽንግልናውን ባህሉን ብንቀይረው አቅጣጫው ለመልካም ነገር ብንጠቀመው ይሄ ትልቅ መፍትሄ ያመጣል ብዬ ነው የማስበው ፖሊስም የተቸገረው በዚህ ስለሆነ ማለት ፖሊስም አቃቤ ግን የተቸገረው በዚህ ለማስታረቅና ለእርቅ ነው ሰው እንትን የሚለው የሚቸኩለውም የሚሳተፈውም ነገር ግን አቅጣጫውን ቀይሮ ጥቃት ከደረሰባት ሴት ጎን በመቆም ጥቃት አድራሹን መቀጣት አለበት የሚል ነገር ቢመጣ በጣም በጣም ለሰፍ እየቀነሰኝ ይመጣል። ይሄ በሁላችንም ውስጥ ያለ ነገር ነው። ፖሊስም አቃቢ ግን ትጠይቅ በሰኝ መልስ ነው የሚሰጥት፣ እና ይሄ ቢሆን እንደኛ ያሉ ተቋማት የማንቃት ስራቸውን ቢቀጥሉ ማለት አዌርነስ ትላንትናም ተሰርቷል ከትላንት ወዲያም ተሰርቷል ተብሎ ማቆም ሳይሆን ዜሮ እስኪገባ ድረስ መስራት አለባል። የሕግ ባለሙያን ኢየሩሳሌም አባተን በኢትዮጵያ የሕግ ባለሙያ ሴቶች ማኅበር የአዋሳ ቅርንጫፍ አስተባባሪ ስለሰጠችን ማብራሪያ በአድማጮቻችን ስም እናመሰግናለን። ጉዳጅ አድማጮች አሁን የምናልፈው ደቦ ወደ ተሰኘውና በዚህ ፕሮግራማችን በተከታታይ ወደምናቀርብላችሁ ድራማ ነው። ባለፈው ክፍል አምስት ድራማ እንደሰማችሁት ወጋየው ከአባቱ ከአቶ አረጋ ጋር የአካባቢያቸውን ችግር እንዴት መፍታት እንደሚቻል እያነሱ እያወጉም ነበር። ወጋየው ወደ ሬዲዮ ጣቢያው ሄዶ እንደነበርና ጋዜጠኛው ሊያስተናግደው እንዳልፈለገም ነግሯቸዋል። በመሃል ሀሳቡን ከጓደኛው ዘላለም ጋር ሊመክርበት እንደሚፈልግ ቢናገርም አባቱ አይሆንም ሲሉ ተከላክለውት ነበር። በሌላ በኩል ደግሞ ትቅደም ደላላው ሺፋ ቤት ሄዳለች። አካሄዷ እርዳታ ልትጠይቀው መሆኑን ሺፋ ሲሰማ ገርሞታል። እሷ የፈለገችው ደግሞ ከእናቷ ጋር በመጣላቷ ጠፍታ ለመሄድ መንገድ እንዲያሳያት መሆኑን ሲያውቅ፣ አንቺንም ሆነ እኔን ዋጋ የሚያስከፍል ሊሆን ይችላል ብሏት ነበር። ዛሬስ ታሪኩ ወዴት ይወስደን ይሆን? ደቦ ክፍል ስድስት ቀጥሎ ይቀርባል። ማን ነው? ሻፊ ነኝ። የት ጋር ነሽ? ትቅዲ ና ናሲ ጋር ና ወደዚህ። እንዲ የተነጋገርነው እዚህ ጋ እንድትጠብቅኝ አልነበር? ለጥንቃቄ አስብ ነው። እኔን ተጠራጠርሽኝ ነው? ሻፊ፣ ከቀጥሯችን አንድ ሰዓት ያህል ዘግይተሀል። አስቸኳይ ጉዳይ ገጥሞኝ ነው። በጭንቀት ህቅ ውስጥ ራሴን ልጥርስ አስብ ነው የመጣሁ። የሸይጣን ጆሮ ይደፈ። ደላለው ሰው ቀጥሮ የት ይጠፋል ብለሽ አላውቅልም። ነይ በዚህ ጋ ጉዞን ጀምር እሺ። ባትሪ ማብራት ይችላል። በፍጹም ባትሪ ከበራ ሰው ሊመለከተን ይችላል ብዬ አው ነግርህኛል። ደግሞ ይህን ያህል ሻንጣ የተሸከምሽው ምንድን ምንድነው? አታስብ፣ አግዜን ብዬ አላስቸግርህም። ሄደሽ ከወጋየው ጋር ለመኖር ነው እንዲያሳብ ባደረገ ሊምን ነበር። ሻፊ ይህን ያህል ተወጁ ነበር ማለት ነው? አንተ ይህን ያህል እንደማልወዱ በምን አውቀ? ተገረምክ? ዩኒቨርስቲ ሆናችሁ አንድ ላይ ገባ ወጣ ስትሉ አላስተዋልኩ ይሆናል። አዎ የሚሸጥና የሚገዛ ነገር እንጂ ድሮ አንተ መች ፍቅር ልታስታውር ትችል ነበር። በጨለማ የነገር ጩቤ ገደግድሽልኝ። ትቅድ ራስ ነው ወግሹን ተወጁ ነበር ወይ ብለ ነገር ያመጣ ያለ አባት፣ ደክማ ያሳደገችሽን እናትሽን ጥለሽ ወደ ኮሽም ስትሻገሪ ታዲያ ምልል ከእናቴ ጋር ባለመግባባት ለመጥፋት ወሰንኩ ማለት ስለማልወዳት ይመስላል። ማለቴ እሷ የማትፈልገው አንድ ኮሽም የሚገኝ ልጅ ጋር ፍቅር ውስጥ በመግባት ሻፊ ንግግር እንዳትጨርሰው። የምናገረው በዚህም በዚያም በኩል ያለውን ነገር ደግፌ ሳይሆን የወርቅ አምባ ሆነ የኮሽም ነገር የገባ ስላልመሰለኝ ባትገባበት ይሻላል። ካልሽሽ፣ እዚህ እንረፍ። ትቅድ ምን ያህል ሄድንና ነው የምናርፈው? ስልኩን ያወጣው ልትደውል ወይስ ሬዲዮ እንሰማለን? የአቶ ማሩ ሬዲዮ ጣቢያ እንግሊዝኛ ዘፈኖች ናፍቀው ነው። እስቲ ሻንጣሽን አውርጅና አንቺም አረፍበኝ። ሻፊ አንዴ እንፍጠን ትላለን አንዲ ደግሞ እንረፍ። ምንድን ነው ሀሳቡ? አንተ አቤት። ጋሽ ማናየ፣ እንዴት ብትነቀኝ ነው ቤት ድረስ መታ ያስጠራኝ? ጋሼ፣ ጉዳዩ እኮ ጉዳዩ ምናምን አትበል። ሚስጥር ይሆን አላልኩም ነበር። ለዚያ እኮ ነው ፊቴም ጠምጥሜ ባርኔጣ ደፍቼ የመጣሁት። አቤት አቤት። በአንተ ቤት ተሸፍነ ሞታል። የኮሹሞ ዘላለም ይፈልጋል ያለችኝ ባታውቀ ነው ማን ያወቀኝ ጥሪልኝ ያልካት ልጅ ነቻ። አሁን ከኮሽም እንዴት መጣ፣ ምንስ ፈልጉ መጣ ብላ ባለቤቴ ብጠይቀኝ ምን ልመልስላት ነው? እዚህ ወርቃምባ ነበር የበሏት? ከኮሽም መጥተ ወርቃምባ መንገድ ላይ ያየ ሰውስ? ማንም ያየኝልም። አንተ ሰው እርግጠኛ አትሆን አልኩ ነው? ወይስ ሽንኩርትና ቃሪያ በዚህ መንገድ ስታመላልስ ኖረ አልታወቅም ነው? ደንገዝገዝ ሲልኮኔ መጣሁት እኮ የታምሽተ፣ የትም በቃ ሚስትን ፍለጋ ነው የመጣሁ፣ አይደል ቤቷን ትታሄደ ሴት ምን ያስፈልገኛል ብለው ነው ደብደበ ከቤት እንድትጠፋ ያደረካትን ሴት ቤት ጥላ ይለኛል እንዲህ እሷን ፈልጌ አልመጣሁም አልኩኝ እኮ ጋሼ። ቤት በኩል አልፈ ወደ ወርቃን ባመጣ የሚለ ሰው ቢኖር መልስ አለህ ለእሱ እንኳን እርሻ ሲሞት መንገድ ቆርቁሬ ሥራ በፈጠርኩኝ ሥራ ልታበላሽ ፈለግ? እኔ ሥራውትን ላድን እንጂ ለሌላ ምክንያት አልመጣሁም። ሥራህ መኪኖቹን ያለ ጥርጣሬ እንዲያልፉ መጠበቅ አይደለም? ልክ ነው። ግን ሻፊ ደላላው እዛው ነበር። የት የት አየኸው? እኛ ጋር ኮሽም በየት አልፎ? እኔም ግራ የሆነብኝ እሱ ነው ጋሽ ማናዬ። እዛ ታይቷል የምትለኝ ታዲያ? እንዳገኘችው የነገረችኛ አክስቴ ነች። እንዴት እዛ እንደተሻገረ ሲመጣ መልስ ይሰጣል። ሲመጣ ሲሉ ያገኘዋ አክስትህን ከሆነ ግን ኮሽም የሄደበት ጉዳይ ግልጽ ይመስለኛል። የሄደበትን ያውቁታል እንዴ ጋሼ? ያው ገራዥ አክስት አልሳካ ስላለው ሚስት ትፈልግ አንድ ትድር ይሆናለ። አረ አይደለም፣ አክስቴ ጥቁሩ ድንጋይ የት እንደሚገኝ አጥብቆ ነበር የጠየቀኝ ብላኛለች። ጥቁሩ ድንጋይ። ሻፊ ደላላ ይህን ሲል ያንን ሲል ህይወት ግራ አጋባ። ነባሩ ግጥም ተቀየረ። ዘንድሮ ምን ያልተቀየረ ነገር አለ? እረፍት በቅቱም፣ መንገዳችንን እናንቀጥልን እሺ እንቀጥል። አይገርምም ጥቅድ ምኑ አንቺ ወደ ፍቅር፣ እኔ ወደ ለሰራህልኝ ሥራ ምስጋና የመቼም ምን ይሆን የሚሉት እነማ ያስጠፋውሽ እኔ መሆኔን እናትሽ ሻረግ ሲያውቁ ነዋ። እናቴን ዛሬ አግኝታህታል? በሌላ ጉዳይ፣ አዎ። እና ስለ አንቺም አውርተናል። ልጠፋ የተነጋገርን ነው። ናውርታችኋል? ሚስጥር አይደል እንዴ? እንዴት እናገራል። ከሆነ የፈራውን ምን እንደሆነ አልገባኝም። አቶ ማናየህም እየፈለጉኝ ነው። ወደዚህ የመጣሁት ደግሞ እሳቸው፣ ለምን ጉዳይ ፈለጉ አላውቅም። በዚህ ሰዓት ይህን ሁሉ ነገር የምትነግረኝ ለምንድን ነው? አይ እናትሽን መሳይ ወዳጅ አጥቼ፣ አቶ ማና ይህን ከሚያክሉ ሰው ጋር ተጋጭቼ እንዴት ወርቅ አምባ ላይ እንደምኖር አስጨንቆኝ። አትጨነቅ፣ የሚፈጠር ነገር የለም። አንዴ ቆሜ ደሞም ደሙ ምንቀረ ወደ ኮሽም የሚያሻግሩች ሰዎችን እዚህ ጋር ነው የቀጠርኳት። አንተ አንተ ልታሻግረኝ ነው ስምምነታችን። እኔ ሆንኩ እነሱ ምን ልዩነት አለ? ከማላቃቸው ሰዎች ጋር እንዴት ነው? የኔን ያህል የሚታመኑ ሰዎች ናቸው አልኩሽ። ይልቅ የድካሚ ዋጋ ይታል። የድካሚ ዋጋ ያሰብኩት ቦታ ስደርስ ለሰዎቹ ነግሯቸኋሉ። እነሱ ጥቁሩ ድንጋይን ይዘሽ ልትመጪ አልነበረም እንዴ? ተነጋግር ነው። አንተም በስምምነታችን አለመገኘት እኔን አበሳጭቶኛል። ጥቁሩን ድንጋይ ሳይሆን ምንጩ ነውና የምንፈልገው። ምንጩ የት ይሁን የት በምን አውቄን የምነግር ከደንብ ታውቂያለሽ። አዎ እናትሽ። ቆይቆይ አንዴ ምንድን ነው ሻፊ? ፍቅደም ሬዲዮ ማዳመጥ ይኖረብኛል? እኮ ኤርፎን ለምን ታደርግበታለን? የሚተላለፈውን አብረን ይስማል ኖር ጋሼ ፊቶ ጥሩ አይደለም። ሻፊ ጋ ሰው ልኬበት ቤቱ የለም። አላልኮትም? አሁንም ኮሽም ያለ ይመስልሃል? ዘላለ እንጃ፣ ጥላቢስ ነገር እኮ ነው። ከዚህ እዛ እያለ ጥቁሩን ድንጋይ እየፈለገ ይሆናላ። ለማን ነው ጥቁሩን ድንጋይ እየፈለገ ያለው? እኔ ምን አውቄ ብለው። ጋሼ፣ ከማን ጋር እንዴት እንደሚሠራስ አልጠረጠርክም? ልጆቼ ነው የምሎት፣ አንድም ነገር አላውቅ። የሚፈለግበት ቦታ ትቶ ኮሽም ሄደው የደበቀ ሰው ቢጠቁሙ አይመስልህም? እንደ ማን ያለ ሰው? እሱን ለማጣራት ሥራ ይሆናል። እሺ፣ አቶ አረጋን ያውቋቸዋል እንዴ? አንድ ሰሞን አሳ ያስረክበን የነበረውና አዎ። ያለ ልማዳቸው ቤቴ ከመሸ መጥተው ነበር። ከዚያ አረቄ ጠጣን ብለ የማይረባ ወሬ ለማውራት ብርድ አታስመጥ። ኧረ አይደለም ጋሼ፣ ከሚስቴ ጋር ስለ መጣላት ያነሱብኛል ስል እሳቸው ግን እሺ፣ ቀጥል ዘላለም ግብርና ትቼ ጠመንጃ ይዤ ስለምሰራው ጥበቃ እያፋጠጡ ነበር የጠየቁኝ። ምን መልስ ሰጣቸው? እኔ ማይሰከርኩ መስያ አድበሰበስኩባቸው። ታዲያ ካድበሰበስክባቸው፣ የምትነግረኝ ምን የረባ ነገር እንዲዝ ነው። አይ የእሳቸው መጠራጠር የሻፊ ነገር ደግሞ። ሄሎ። አቤት። እንዴት አመሸ? እሺ ረባክ መቼ? እሺ እሺ፣ ደህና አደር። ምንድን ነው ጋሼ የወርቅ አምባ ወረዳ አስተዳዳሪ ነገ እዚህ ይገባል ነው የሚለኝ። አረባኮት ሬዲዮውንም ትንሽ ቆይቶ የሚለው ነገር አለ ነው። አድማቾቻችን ደቦ ክፍል ስድስት በዚሁ ያበቃል። የድራማው ደራሲ አዲስ ገብረ ማርያም ነው። የተጫወቱላችሁ ሩት ታየ እንደ ትቅደም፣ ቴዎድሮስ ሙልጌታ እንደ ሺፋ፣ እየወበላቸው እንደ አቶ ማናየ፣ እንዲሁም ዳዊት ደምሴ እንደ ዘላለም ናቸው። በፖፕሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ የሚቀርብላችሁ የዛሬው ጉዳያችን የተሰኘው ፕሮግራማችንም በዚሁ ይጠቃለላል። አብሬያቸው የቆዩት ዳንኤል ብርሃኑ ነበርኩ። በመጪው ሳምንት እስከምንገናኝ ሰላም ቆዩን። ጉዳያችን ጉዳያችን ይህ ፖፑሌሽን ሚዲያ ሴንትር ኢትዮጵያ ከተባበሩት መንግሥታት የስነ ሕዝብ ፈንድ ዩኤንኤፍፒ ጋር በመተባበር የሚያቀርብላችሁ የሬዲዮ ፕሮግራም ነው። ጉዳያችን ጉዳያችን